ሰላም ጤና ስጥ ተመልካቾቻችን ከቶፕ ኖች ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ አማርቶች የአዲስ አበባ ገቢዎች ቢሮ ከ3.2 ቢሊየን ብር በላይ ግብር ያለባቸው 62 ግለሰቦች ከሀገር እንዳይወጡ ከለከለ። የኮሜሳ የንግድ ባዛር ከ260 ቢሊዮን ዶላር በላይ የገበያ እድል ይፈጥራል ተብሎ ይጠበቃል ተባለ። ኢትዮጵያ በሩብ ዓመት ብቻ ከጥይት ሽያጭ 30 ሚሊዮን ዶላር ገደማ ገቢ ማግኘቷን ጠቅላይ ሚኒስትር አብይ አህመድ ተናገሩ። ብሔራዊ የንግድ ፖርታል ማስፋፊያ ተጠናቀቀ የቤኒሻንጉል ጉሙዝ አርማንና የበርታ ብሔርን ስያሜ ይቀይራል የተባለው የህገ መንግስት ማሻሻያ ተቃውሞ ገጠመው የቃሊቲ ወደብና ተርሚናል ግንባታ በ510 ሚሊየን ብር ሊካሄድ ነው የጉራጌንያ ክልልነት ጥያቄ በማቀንቀን የሚታወቁት አቶ ታረቀኝ ከአንድ ዓመት እስር በኋላ ተፈቱ የአዲስ አበባ ገቢዎች ቢሮ ከ3.2 ቢሊዮን ብር በላይ ግብር ያለባቸው 62 ግለሰቦች ካገር እንዳይወጡ ከለከለ። እገዳው የጣለባቸው ግብር ከፋዮች በተደጋጋሚ ግብራቸውን እንዲከፍሉ የተደረገላቸውን ጥሪ ችላ ያሉ ናቸው። ቢሮው ይህንን እገዳ ለመጣል የግብር አስተዳደር አዋጅ ቁጥር 983 ህዝባ 208 አንቀጽ 44 ንዑስ አንቀጽ 1 እስከ 3 መሰረት በማድረግ ሲሆን የእነዚህ ግለሰቦች ስም ዝርዝር ለፌዴራል ኢሚግሬሽንና ዜግነት አገልግሎት መላኩ ተጠቁሟል። ይህ እርምጃ የተወሰደው ቢሮው በ2017 በጀት ዓመት የዕዳ አሰባሰብና አስተዳደር ክፍሉን በማደራጀት ግብር ከመሰወር ጋር በተያያዘ የሚደረገውን ጥረት አጠናክሮ መቀጠል መሆኑን አስታውቋል። በድጋሚ በተዋቀረው ክፍል ባለፉት ስድስት ወራት ውስጥ ከ64 ቢሊዮን ብር በላይ መሰብሰቡን የገለጸው የቢሮ ሁሉም የግብር ከፋዎች ግዴታቸውን በአግባቡ እንዲወጡና ለከተማው እድገት እንዲያግዙ አሳስቧል። የኮሜሳ የንግድ ባዛር ከ260 ቢሊዮን ዶላር በላይ የገበያ እድል ይፈጥራል ተብሎ ይጠበቃል ተባለ። ስድስተኛው የኮሜሳ ነጋዴ ሴቶች ፌዴሬሽን የንግድ ባዛርና ኮንፈረንስ ከሚያዝያ 29 እስከ ግንቦት 1 2017 ዓም በአዲስ አበባ ሊካሄድ ሲሆን ከ260 ቢሊዮን ዶላር በላይ ቀጠናዊ ጠቅላላ ምርት እንዲንቀሳቀስ እድል ይፈጥራል ተብሎ ይጠበቃል። ይህ የንግድ ባዛርና ኮንፈረንስ ነጻ የንግድ ቀጠና ትግበራ መሸጋገር በመሆን ከ600 ሚሊዮን በላይ ለሚሆን ሕዝብ የጋራ ግብይት የሚፈጥር እንደሆነ የንግድና ቀጠናዊ ሚኒስቴር አስታውቋል። የንግድና ቀጠናዊ ሚኒስቴር ሚኒስቴር ዴኤታ ወይዘሮ ያስሚን ውሃረቢ በሰጡት ጋዜጣዊ መግለጫ የንግድ ባዛሩና ኮንፈረንሱ የአህጉሪቱን በተለይም በኮሜሳ አባል ሀገራት ላሉ ሴት ነጋዴዎችና ስራ ፈጣሪዎች ሰፊ የገበያ እድል የሚፈጥር መሆኑን ተናግረዋል። በተለይም ከ21 የኮሜሳ አባል ሀገራት የተውጣጡ ከ300 በላይ ሴት ስራ ፈጣሪዎችና ነጋዴዎች ከ500 በላይ ሰዎች በንግድ ባዛሩ ይሳተፋሉ ተብሏል። ሚኒስቴር ዴታዋ በአፍሪካ ሴቶች በኢኮኖሚው ዘርፍ ማበረከት ያለባቸውን አስተዋጽኦ እንዳያበረክቱ በርካታ ችግሮች እንዳሉባቸው የገለጹ ሲሆን ኮሜሳ የተቋቋመው እነዚህን ችግሮች ለመቅረፍ እንደሆነም አብራርተዋል። ኢትዮጵያ በሩብ ዓመት ብቻ ከጥይት ሽያጭ 30 ሚሊዮን ዶላር ገደማ ገቢ ማግኘቷን ጠቅላይ ሚኒስትር አብይ አህመድ ተናገሩት። ኢትዮጵያ ባለፉት ሶስት ወራት ብቻ ለውጭ ሀገራት ከሸጠቻቸው ጥይቶች ከ30 ሚሊዮን ዶላር ያላነሰ ገቢ ማግኘቷን ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ሀገሪቱ ለውጭ ሀገር ገበያ የሚቀርቡ ክላሽ፣ ስናይፐር፣ ብሬን፣ ዲሽቃ፣ ታንክ እና ሁሉንም አይነት መድፎች የማምረት አቅም ያለው ፋብሪካ መገንባቷንም አብይ አስታውቀዋል። ጠቅላይ ሚኒስትሩ ይህንን ያሉት በኦሮሚያ ክልል ምዕራብ ሸዋ ዞን በቶኬ ኩታዬ ወረዳ የሚገኘውን የሆም ሚቾ ጥይት ፋብሪካ ትላንትና ረቡዕ የካቲት 26 2017 ዓም በጎበኙበት ወቅት ነው። አብይ በዚህ ወቅት በሰጡት መግለጫ ከዚህ ቀደም ኢትዮጵያ ውስጥ በተወሰነ ደረጃ ጥይትና መሳሪያ የማምረት ሙከራዎች እንደነበሩ አስታውሰዋል። በ2015 ዓም በአምቦ ከተማ አቅራቢያ በሚገኘው የሆም ሚቾ አሙኔሽን ኢንጂነሪንግ ኢንዱስትሪ ውስጥ ተከላ የተጀመረው ዘመናዊ ፋብሪካ ሁለት ዓመት ባልሞላ ጊዜ ውስጥ ጥይቶችና የተለያዩ የጦር መሳሪያዎችን ወደ ማምረት መሸጋገሩን ጠቅላይ ሚኒስቴሩ በዚሁ ጊዜ ይፋ አድርገዋል። በ2014 ዓ.ም ጥይት እንገዛ ነበር ያሉት ጠቅላይ ሚኒስቴር አብይ እነዚህ አይነት ችግሮችን ከመግዛት ወጥተን አምርተን ለሌሎች የምንሸጥ ሀገር መሆናችንና በጣም በአጭር ጊዜ ይሄ አቅም ተገንብቶ በማየቴ በጣም ከፍተኛ ክብርና ደስታ ይሰማኛል ሲሉ ስሜታቸውን አጋርተዋል። ብሔራዊ የንግድ ፖርታል ማስፋፊያ ተጠናቀቀ፣ ሶስት ከተሞች ተካተቱ። የኢትዮጵያ ብሔራዊ የንግድ ፖርታል ማስፋፊያ ፕሮጀክት መጠናቀቁን የኢኖቬሽንና ቴክኖሎጂ ሚኒስቴር አስታወቀ። በአዲሱ ማስፋፊያ የአዳማ የባህርዳርና የድሬዳዋ ከተማ አስተዳደሮች የተካተቱ ሲሆን ይህም የግንባታ ፈቃድ መስጠትን ጨምሮ የመንግስት አገልግሎቶችን በመስመር ላይ እንዲሰጡ አስችሏል። ይህ ፖርታል በርካታ የመንግስት አገልግሎት በመስመር ላይ ለማግኘት የሚያስችል መድረክ ሲሆን የመንግስት የኤሌክትሪክ አገልግሎት እና ይህ አገልግሎት የሚሰጡ የመንግስት ኤጀንሲዎች በአንድ ማዕከል እንዲሰባሰቡ ታስቦ የተሰራ ነው። ፖርታሉ በመጀመሪያ የተገነባው እንደ አውሮፓውያን አቆጣጠር በ2019 በኢኖቬሽን በኢኖቬሽንና ቴክኖሎጂ ሚኒስቴር ሲሆን ለአዲስ አበባ ከተማ አስተዳደር ብቻ አገልግሎት ይሰጥ እንደነበር ተገልጿል። በአገልግሎት አሰጣጥ ላይ የታየውን መሻሻል ተከትሎ ሚንት በአውሮፓ ህብረት ድጋፍ ፕሮጀክቱ ወደ ሌሎች የሀገሪቱ ክፍሎች ለማስፋፋት መቻሉን ካፒታል ዘግቧል። የካቲት 27/2017 ዓ.ም ይፋ የተደረገው የዚህ ፖርታል ዋና ዓላማ የኢትዮጵያ የንግድ ምቹና ሁኔታን ማሻሻል የመንግስት አገልግሎትን በዲጂታል ማቅረብ እንደሆነ ተጠቁሟል። የቤኒሻንጉል ጉሙዝ ዓርማና የበርታ ብሔርን ስያሜ ይቀይራል የተባለው ህገ መንግስት ማሻሻያ ተቃውሞ ገጠመው። በቤኒሻንጉል ጉሙዝ ምክር ቤት ሶስት መቀመጫና በህዝብ ተወካዮች ምክር ቤት አንድ መቀመጫ ያለው የቦሮ ዴሞክራሲያዊ ፓርቲ በክልሉ የተደረገ ያለውን ይህ ህግ ያልተከተለ የህገ መንግስት ማሻሻያ በመቃወም አቤቱታ አሰማ። ጉዳዩ በፌዴሬሽን ምክር ቤት በተቋቋመው የህገ መንግስት ጉዳዮች አጣሪ ጉባኤ ህገ መንግስታዊ ትርጉም እንዲሰጣው አቤቱታውን አስገብቷል። ቦሮ ዴሞክራሲያዊ ፓርቲ እንደላከው በቤኒሻንጉል ጉሙዝ ክልል ምክር ቤት ከሰሞኑ ሁለት አዋጆች በአብላጫ ድምፅ መጽደቃቸውን ጠቁሟል። ከእነዚህ አዋጆች አንዱ ደግሞ የክልሉ ህገ መንግስት አንቀጾች የሚሻሻል አዋጅ መሆኑን ጠቅሶ ይህም የህገ መንግስት ማሻሻያው ቅደም ተከተልን ያልተከተለ ነው በሚል ለፌዴሬሽን ምክር ቤት የህገ መንግስት አጣሪ ጉባኤ አቤቱታ እንዳስገባ ገፊ ምክንያት እንዲሆነው ጠቁሟል። የቃሊቲ ወደብና ተርሚናል ግንባታ በ510 ሚሊዮን ብር ሊካሄድ ነው። የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ ከ510 ሚሊዮን ብር በሚልቅ ወጪ የቃሊቲ ወደብና ተርሚናል ደረጃውን በጠበቀ መልኩ ለማስገንባት የሚያስችለውን ስምምነት ከኢትዮጵያ ኢንጂነሪንግ ኮርፖሬሽን ጋር ተፈራረመ። የኢትዮጵያ የባህር ትራንስፖርት እና ሎጂስቲክስ ዋና ስራ አስፈጻሚ በሪሶ አመሎ እንደተናገሩት የቃሊቲ ወደብና ተርሚናል አገልግሎት ሰጪዎችም ሆነ ለተጠቃሚዎች ምቹ አይደለም። በመሆኑም በስምምነቱ መሰረት ፕሮጀክቱ በወቅቱ እንዲጠናቀቅ ምቹ የስራ አካባቢን ለመፍጠር እንደሚሰሩ ገልጸዋል። የቃሊቲ ወደብና ተርሚናልን የግቢው ውስጥ መንገድና ኮንቴነር ተርሚናልን ለማሻሻል ከ510 ሚሊዮን ብር በላይ በጀት የተመደበ ሲሆን ግንባታው በስድስት ወራት ውስጥ ይጠናቀቃል ተብሏል። የጉራጌን የክልልነት ጥያቄ በማቀንቀን የሚታወቁት አቶ ታረቀኝ ከአንድ ዓመት እስር በኋላ ተፈቱ። በጉራጌ ዞን እዛ ወረዳን ወክለው የማዕከላዊ ኢትዮጵያ ክልል ምክር ቤት አባል የሆኑት አቶ ታረቀኝ ደግፌ ከአንድ ዓመት ከሁለት ወር እስር በኋላ ሰኞ ዕለት ከእስር ተፈተዋል። ሕገ መንግስቱና ሕገ መንግስታዊ ስርዓቱን በአመፅ ለመናድ በመንቀሳቀስ ተከሰው የነበሩት የምክር ቤት አባሉ ከእስር የተፈቱት ክሳቸው ተቋርጦ መሆኑን ጠበቃቸው አቶ ጌዲዮን ቦጋለ ተናግረዋል። ጉራጌ ዞን በክልልነት እንዲደራጅ በሚያደርጓቸው እንቅስቃሴዎች የሚታወቁት የተቃዋሚው የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ተወካያቱ ታረቀኝ በቁጥጥር ስር የዋሉት ባለፈው ዓመት ታህሳስ 2016 ዓ ም ነበር። አድማጭ ተመልካቾቻችን ከቶፕ ኔትወርክ ለለት ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።